ነበረ ደረቅ እንጀራ ወስደን ለቤታችን ወጥ ምንም ሰርተን እንጠቀማለን። አሁን ደግሞ ከዛ መሀል ተመልምለን ወጥን ያ መስራት ትችላላችሁ ተብለን ተመልምለን ስልጠና ተሰጥቶን የቺፕስ እቃ ተሰጥቶን እየተሰራ እየሰራን ነው የምንገኘው። ሰርቶ መዋል በልቶ ማደር ያዳግተው የቤት ውስጥ ሸክም በጉልበቱ እንዳያድግ ያደረገው ማህበረሰብ ነገውን ሊያቀናም፣ ዛሬውን ሊተጋግድ ይለዋል አንጀት አጥፎ ፊት ተከፍ ቶሎ እንዳያድር ተልዕኮን ያነገቡት የመዲና የምገባ ማዕከላት ደግሞ ከምገባ የተሻገረ ተልዕኮን ይዞ በማንቀሳቀስ ላይ ስለመገኘታቸው ይህ ምስክርነት ማሳያ ነው። ተረጅነትን ወረት ሰርቶ መብላትን መሰረት የማድረግ ውጥን የያዙት ማዕከላቱ ለተጠቃሚዎች ስልጠና በመስጠት ራሳቸው እንዲችሉ በማድረግ ላይ ይገኛሉ። ተስፋ የምገባ ማዕከል በጣም ጥሩ ነው። አሁንም ደግሞ እየሄደ ያለው አካሄድ በጣም ሊመሰገን የሚገባው ነገር ነው። ምክንያቱም ከምገባ አልፈ ራስን እንደምትችል የሚያደርገው ትብብርና ጥረት ይበል የሚያሰኝ ስራ ነው። ምክንያቱም የሰው ልጅ አንተ ከመረዳት ይልቅ ራስን ችለ ሌላ ሰው መርዳት ስትችል ተረጂ የሆነ በአቅም ማጣት ጉዳይ የሆነ እንትን ስትገባ ከዛ ወጥተ ደግሞ ራስን ችለ መስራት መቻልን ካወቅ ይህንን ደግፎ ደግሞ የአንተን አላማ ያሳካልህ። ይሄን እንትን ማግኘት በጣም ትልቅ ነገር ነው ብዬ አስባለሁ። በ2016 ዓመተ ምህረት አንድ መቶ ሴቶች ከመገባ ማዕከል ተጠቃሚነት ራስን ወደ መቻል እንዲሸጋገሩ የተደረጉ ሲሆን ዛሬ ላይ ያሉበትንም ደረጃ እንዲያስረዳሉ። ስልጠና ስንወስድም ጥሩ ነበር። ተመስገን ስልጠናውን ወሰድን። ያው ቶሎ ወደ ስራ አሰማሩን። ሴቶችና ማህበራዊ ጉዳይ በየጊዜው ያው ክትትል እያረገ ያው ስራችንንም ከፍቶልን ያው እየሰራን ነው። ተመስገን ያው እኛ ህይወታችን ተለውጧል። ያው እየሰራ ከዚህም በተረፈ እኛን አይቶ ደግሞ በተሞክሮ ሌሎቹም አሁን የሚመለመሉት በጥንካሬ እንዲሰሩ ብለን እንላለን። እኔ በበኩል ላይ በጣም አመሰግናለሁ። እንጀራ ቆርሽ እንዲበላ ኑሮ እንዲሻሻል አድርጎልኛል። እኔ እኔና ልጆቼ በእሱ ነው የምንተዳደረው ተዳደረው። ሁለት ልጆች አሉኝ። በእሱ ነው የምንኖረው። አሁን በቅም ባይሆን የተሻለ ባይሆንም ቆንጆ ነው። በቃ ከእጅ ወደ ሳንራብ እንመገባለን ማለት ነው። የተሰጣቸውን እድል በአግባቡ የተጠቀሙትና ዛሬ ላይ ወደ ስራ እንዲገቡ የተመቻቸላቸው አንዱ ተሞክሮን ሌላው ደግሞ የማድረግ አቅሙን ለመስራት ባለው ጉጉት ውስጥ የሚያነሳ ሆኗል። ሴት እህቶቻችን መስራት የሚችሉትን ቢጎበኙ እንደኔ እድል ቢያገኙ እሰራሉ ብዬ ገምታለኝ። ስራ ሰው ያረጋል ከልመና ይሻላል ብዬ ገምታለኝ። ያው የራስ በመተማመን ብዙ ነገር ይለወጣል። በቃ ሰርተ ራስን አሳምነ የሚሰራ ከሆነ ጥሩ ነው ነው ብዬ ነው የሚገምተው። ህይወት ክሎ ስልጠና ስልጣና ወስጃለሁ። ማለት ያው ዝግጁ ነኝ ለስራ እኔ ምክንያቱም ሙሉ ጤነኛ እስከሆንኩ ድረስ ለስራ ዝግጁ ነኝ። ማንኛውንም ስራ ብሰራ እችላለሁ። እችላለሁ ካልኩ ደግሞ እችላለሁ። ማንም ሰው እችላለሁ ካለ ይችላል። ወደኋላ ያስቀረው ምንም አይነት ምክንያት የለም። ምክንያት ሰበብ ምናምን ካበዛን ግን ወደኋላ ኋላ ልንቀር እንችላለን። እንችላለን ብለን ከወጣን ማንኛውም ነገር እንወጣለን። ስለዚህ እኔ ደግሞ በዚህ በማገኘው እንትን ድጋፍም ሆነ ትብብር የተሻለ ስራ ሰርቼ አይደለም ምኔን አይደለም ቤተሰቤን፣ ሌላ ሰውም ጨምሬ ከእንደዚህ አይነት ህይወት ለማውጣት እቅዱም አላማውም አለኝ። መሰል የመዲናዋ ዜጎችን በአቅም ለማጎልበት የሚሰራው ስራ ከተረጂነት ወደ አምራችነት ለማሸጋገር ያለመ መሆኑም ተነስቷል። መስራት የሚችሉትን ሳይኮሶሻል ሶሻል ስልጠና በመስጠት የስነ ልቦናዊ ስልጠና እንዲሁም ደግሞ የአጫጭር ስልጠና ከቴክኒክና ሙያም ሶፍት ስኪል ትሬኒንግ በመስጠት እንደ ማንኛውም ዜጋ ቤታቸው ላይ አካባቢያቸው ላይ ሆኖ ስራ ሰርተው ከኮሚኒቲው ጋር ቤተሰቦቻቸውን ህይወታቸውን መምራት እንዲችሉ ማስቻል ማለት ነው እና ማቋቋም የስራ ፈጣሪ እንዲሆኑ ስራ እንዲሰሩ ወደ አምራችነት እንዲገቡ ዜጎች ለማድረግ የተደረገ ድጋፍ ነው ማለት ነው፣ እዚህ ያለው በዘንድሮ ዓመት ከምገባ ማዕከል ተጠቃሚነት ራስን ወደ መቻል እንዲሸጋገሩ የተደረጉት 316 ሴቶችና እናቶች በመረጡት የስራ አይነት እድል እንዲሰማሩ እንደተመቻቸላቸውም ተጠቁሟል። በማህበራዊ ችግሩ ምክንያት በተስፋ ብርሃን ማዕከል ተመጋቢ ከነበሩት መካከል አቅምና ፍላጎት ያላቸውን በሁለተኛ ዙር ከተረጂነት ወደ ስራ ፈጣሪነት የሚሸጋገሩ 316 ሰዎች ከ11ዱም ክፍለ ከተሞች ከሚገኙ ምገባ ማዕከላት እንዲለዩ በማድረግ የሳይኮ ሶሻል ስልጠና እንደዚሁም የሶፍት ስኪል ስልጠና እንዲያገኙ ተደርጓል። በዚህ እድል ተጠቃሚ የሆኑ ሴቶች የማድረግ አቅማቸውን እንዲያሳዩና ተምሳሌት መሆን እንዲችሉም ጥሪ ቀርቧል። እነዚህ እድሎች የተጠቀማችሁ ያላችሁ ሴቶች ሁሉ ራሳችሁን በመለወጥ ቤተሰቦቻችሁን ሕይወት በበጎ በመለወጥ ሴቶች እንደሚችሉ ማሳያ ብቻ ሳይሆን አይችሉም ብሎ የሚያምኑትን ማስተማር ሌሎች ሴቶች አርአያነታቸው እንዲከተሉ ሞዴል መሆን በሌሎች የስራ ዕድል የሚፈጥሩት እንደሆኑ ላሳስባቸው ይወዳለሁ። የአዲስ አበባ ከተማ አስተዳደር ሴቶች ሕጻናትና ማህበራዊ ጉዳይ ቢሮም በሁለት ዙሮች 416 ሴቶችን የዚህ ዕድል ተጠቃሚ ማድረግም ችሏል።